እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይማሰላቸዋል? ባበደ ውሻ ይመስላቸዋል። እንዴት 24 ሰዓት ሰው እንዴት ይሳደቡ? አሁን ተመልከታቸው፣ የለ ከኛ ሃይማኖት ውጭ ያሉ ሌሎች እችን ቤተክርስቲያን እንዴት አድርገው ለመንቀፍ። እኔ የምለው እነሱ ሰዎች ኢየሱስ ገብቷቸው ነው ዝንትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን፣ አዲስ አማኞች ሁነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እዚህ ፍሬም ውስጥ በዚህ አንድ በቷ የመቤታችን ማዳን ትመሰክርበታለን ብዬ ተስፋ እናደርጋለን። ለምንድን ነው የምትደነግጡት? ኢየሱስ አይሰብክም በኦርቶዶክስ ቤተክርስቲያን። ሰላም ሰላም፣ ጤና ይስጥልኝ። ውድ የቤተ ተዋህዶ የዩቱብ ቻናል ተከታታዮች እንደም ለይሳ ደርሳችሁ እግዚአብሔር ይመስገን በጣም ደህና ነኝ። ውድ የቤተ ተዋህዶ የዩቱብ ቻናል ተከታታዮች በዛሬ ዕለታም ለእናንተ ይጀላችሁ የመጣሁት ብፁዕ አቡነ አብርሃም የባህር ዳር ሀገረ ስብከትና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የእመቤታችንን ስዕል አድኖ በቀደደችው ልጅ ጉዳይ ላይ መልእክት አስተላልፈዋል እንዴት የእመቤታችንን ስዕል ይቀደዳል በሚለው ጉዳይ ላይ ብፁዕ አባታችን አቡነ አብርሃም ብቻ ሳይሆኑ ብፁዕ አቡነ ሩፋኤል የጋምቤላ የአሶሳ የቤንሻንጉል ሀገረ ስብከት ሊቀ ጳጳስም እንዲሁም መልእክት አስተላልፈዋል የተወደዳቸው እግዚአብሔር ቤተሰቦች ይህንን የዩቱብ ቻናል ሰብስክራይብ ላይክ ሼር እያደረጋችሁ ይህንን ትምህርት እንድትከታተሉ እጋብዛችኋለሁ በቀጥታ ወደ ዕለታዊ ትምህርት እናመራለን ግማደ መስቀሉ አይባልም እያሉ አንዳንድ አባቶች ይሰብካሉ። ሙሉ መጥቷል ይላሉ። እኛ ግን አልመጣም፣ ግማሹ ነው የሚመጣ። ምክንያቱም ለምንድነው እንደዚህ የምንለው ሲባል የሮም ሰዎችም ጅሎች አይደሉም፣ ተካፍለውታል ነው የዚያን ጊዜ። ወደ እሱ ጳጳሳቱ ተሰብስበው ለኛም ግማሹ፣ ለኛም ግማሹ እያሉ ተካፍለው ወስደውታል። ግማሹ ግን ለእኛ ደርሶን ክርስቶስ በጣም መታደል እኮ ነው። እውነቴን ነው የምነግራቸው። አሁን ይኸውላችሁ የክርስቶስ ደግሞ የቀኝ ክንዱ ነው የመጣ የክርስቶስ ክንድ ያረፈበት ዓለምን የሰራ ያጅ ያረፈበት መስቀል ኢትዮጵያ ውስጥ አለ እዚህ ላይ እኮ መታደል የለም በሉ ስለዚህ ያ መስቀል ነው ዛሬ የኢትዮጵያን ጠላት ቢቆፍሯት ቢቆፍሯት ክርስቲያን ቢያርዱ ቤተክርስቲያን ቢያቃጥሉ ሀገሪቱን ቢመክሩባት ኢትዮጵያን ማጥፋት ያልተቻለ ለዚህ በዘመን በሙሉ በዓለም ያለ ነጭ በሙሉ ሁሉ መከረ ሰይጣን የሚያመልከው ይመክርባታል እስከ ዛሬ ድረስ ኢትዮጵያን መግፋት ያልተቻለበት ምክንያት ያ መስቀል እዚህ አሁን ነው ስለሚጠብቀው። ታቦተ ጽዮን አክሱም አለ። እዚህ ማርፋለች። ታውቃላችሁ እንግዲህ ይሄን እዚህ ተቀምጣለች ታቦተ ጽዮን እዚህ ያለች፣ መስቀሉ እዚህ ያለ፣ የቅዱስ ጊዮርጊስ አጽምም መጥቷል። ምን ያልመጣለ እንግዲህ ማለት ነው። እነዚህ ሁሉ ተሰብስበው ሰባይታቱ ተጥንብቀው መስቀል አብርሃ በተዋገ መስቀል ግሸን ይቀመጥና በተዋክብት በነ ቅዱስ ቂርቆስ ታቦት በነ ቅዱስ ፋሲለደስ በነ ቅዱስ መርቆሪዎስ በነ ቅዱስ እስጢፋኖስ ታቦት እያደረ በኢትዮጵያ ብርሃኑን ይገልጻል። ይህንን ስላደረገ ምን ይባላል? ወወጡ የምንመካበት መስቀል ይሄ ነው። እሺ እንግዲህ ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃል ያሰማለን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። የክርስቶስ መስቀል ሙሉ ነው ወይስ ግማሹ ነው ወደ ኢትዮጵያ የመጣው የሚለውን አባታችን በስፋት በጥልቀት በአጭር ደቂቃ ውስጥ ያስተማሩበት ነው። የተወደዳችሁ እግዚአብሔር ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁ አሁን በድጋሚ ወደ መምህራቸው ወደ ኢንጂነር ነቃ ጥበብ ትምህርት እንሄዳለን። አብረን በጋራ እንከታተሉ አይሰበክም በኦርቶዶክስ ቤተክርስቲያን፣ ሲባል ሙሽራዋን እንዴት በፍቅር እንደምጠራው አታውቁም። ይች ቤተክርስቲያን፣ ሙሽራይቱ ቤተክርስቲያን እለት ዕለት በቅዳሴ እንዴት አድርጋ እንደምታሞን አሞነው አታውቁም። አባቶቻችን ይህንን አሁን የምላችሁን ምስጋና እንዴት ወገባቸውን ታጥቀው እንደሚያመሰግኑበት አታውቁም። እንደምን እንደሚመንኑበት አታውቁም ሆይ ለዚህ ስም እንጀራ እንደሚተው ውሃ እንደሚተዉ ለዚህ ስም ብቻቸውን እንደሚሆኑ እያለቀሱ እንደሚኖሩ ይሄን አታውቁም ወይ? በጣም ደግሞ አብዛኛው ቤተ ክርስቲያኗን የሚተቻት ከዚህ የወጣ ሰው ነው። ክርስቶስን እንደማታውቅ አድርጎ የሚገልጣት። ወዳጄ፣ እንዴት አድርጋ ቅዳሴውን እንዴት እንደ ፊልም እንዴት እንደ ስዕል አድርጋ በአይምሯችን እንደምትስለው ይሄን አስተውላችሁ ታውቃላችሁ? ስታስቀድሱ ከመፀነሱ ጀምሮ እስከ ዕርገቱ ድረስ ያለውን እንዴት አድርጋ እንደምተርከው ይህን ታስተውሉታላችሁ? የለም፣ ዓለም ላይ ዓለም ላይ የለም። የጌታ ስጋና ደም የሚቀርብበት ከዚህ ቤተክርስቲያን ውጭ ሌላ ዓለም ላይ የለም። እንዴት እንደሚከበር እናንተ ራሱ የማትቆርቡት ስለምትፈሩ አይደለም፣ ስለምታከብሩት አይደለም። አትቁረቡ አይደለም፣ በጣም መፍራታችሁን እያደነኩላችሁ እንዳይመስላችሁ። ግን ደግሞ በጣም ስለምታከብሩት ቤተክርስቲያን አክብራት ስለነገረቻችሁ የጌታን ስጋና ደም ብዙቻችሁ ለመቁረብ ትፈራላችሁ። ለምን? ክርስቶስን የምታከብር ይቺ ቤተክርስቲያን ብቻ ናት። በልኩ የምታከብር በሚገባት የምታከብር የምትገልጠው፣ የማይቀማ እድል የማይቀማ ሀብት እያለች ታመሰግነዋለች። እሺ የተወደዳቸው እግዚአብሔር ቤተሰቦች ለመምህራችን ለኢንጂነር ነቃ ጥበብ እግዚአብሔር አምላክ ቃልበት ያሰማልን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኢየሱስ ክርስቶስን አትሰብክም ወይም ደግሞ አትገልጽም ለሚሉ ሰዎች አባቶቻችን በመስበክ ብቻ ሳይሆን በአገልግሎትም፣ በሰዓታቱም፣ በቅዳሴውም፣ በማህሌቱም ሁሉ ኢየሱስ ኢየሱስ ኢየሱስ እያሉ እንደሚያመሰግኑት ነው መምህራችን ያስተማሩን ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ እኛም ይሄንን ቃል እየሰማን ኢየሱስ ኢየሱስ ክርስቶስ የሚለውን ቃል ልናሰማ ይገባናል ማለት ነው። በቀጣይ ደግሞ ወደ አባታችን ወደ አባ ገብረ ኪዳን ትምህርት እንሄዳለን። አባታችን አባ ገብረ ኪዳን በቤታችን የሚሳደቡ ሰዎች እብዱሻን ይመስላሉ ይላሉ። እስቲ እንከታተል እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል ባበደ ውሻ ይመስላቸዋል ያበደ ውሻ ምን ይላል ቅዱስ ኤጲፋኒዎስ የመዝገበ ህብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው ፓናሪዮን ይባላል በግሪኩ መዝገበ ህብስት ወይም መዝገበ መድኃኒት ማለት ነው ለሁሉም መናፍቃን መልስ የሰጠበት መጽሐፍ ነው እና ቅዱስ ኤጲፋኒዎስ ምን ይላቸዋል እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለየ ነበረው፣ ልጆቹን ይለየ ነበረው። ውሻ ባለቤቱን ጭምር መንከስ ይጀምራል፣ ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል ቤተ ክርስቲያን እንድትመሠረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድግን ቅዱሳንንም ይሰደባል፣ እመቤታችንም ይሳድባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጭ ፍጡር ብለው ይሰድቡታል። በሱ ላይ በእሷ ላይ ብቻ ተነስተው የቀሩ እንዳይመስላችሁ። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሊና ላቲ ስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃሉን ያሰማልን። የመቤታችን ጣዕሟ ፍቅሯን ረዴቷን በረከቷን አማላጅነቷን በሁላችን ልቦና ውስጥ ያሳድርብን። የተወደዳቸው እግዚአብሔር ቤተሰቦች መናፍቃን እንግዲህ መቤታችን የሚሰድቧት በውሻ ይመሰላሉ ብለው ክቡር አባታችን አስተምሮናል። የተወደዳቸው እግዚአብሔር ቤተሰቦች እኛም እንግዲህ ቅዱሳንን ከሚሳደቡ፣ መቤታችንን ከሚሳደቡ ሰዎች ራሳችን ልናረቅ ልንጠብቅ ይገባናል ማለት ነው። የተወደዳቸው እግዚአብሔር ቤተሰቦች በተደጋጋሚ እንደምንላችሁ ይህንን የዩቱብ ቻናል ለማሳደግ ሰብስክራይብ ላይክ፣ ሼር ማድረጋችሁን አተርሱ። አሁንም እንዲሁ ወደ ተከታዩ ትምህርት እንሄዳለን። በጋራ ሰብስክራይብ እያደረግን እንቆይ። እንዴት 24 ሰዓት ሰው እንዴት ይሳደብ? አሁን ተመልክታቸው የለ ከኛ ሃይማኖት ውጭ ያሉ ሌሎች እችን ቤተክርስቲያን እንዴት አድርገው ለመንቀፍ እኔ ምለው እነሱ ሰዎች ኢየሱስ ገብቷቸው ዝም ብለን እርቃናቸውን አድርገን ስለሌላው ነገር ሳናወራ ስለ ኢየሱስ እንሰብካለን ለኢየሱስ ይገባል የሚሉ ሰዎች እውነት ኢየሱስ ገብቷቸው ነው መጻሕፍት ቅዱሳንን ማጣጣል 24 ሰዓት እመቤታችንን መሳደብ። እንኳን ቅዱሳንን እንኳን እመቤታችንን እኔንስ መሳደብ ይፈቀዳል። እኔንስ መሳደር ከእናንተ አንዱን አስነስቼ መሳደር ይፈቀዳል። ከፍ ዝቅ ማድረግ ይፈቀዳል። በቀል ይፈቀዳል። ጤም ይፈቀዳል። ጥላቻ ይፈቀዳል። ማን ይሄን ሰጣችሁ? ኢየሱስ የሚለውን ስም እየጠራ ይሄን የከበረ ስም እየጠራ አውቀዋለሁ እያለ ለእሱ ለሱ ብቻ ይሁን እያለ ክብር ሁሉ ለእርሱ ይሁን እያለ ዓለምን የሠራችሁን ሀገር የሠራችሁን እያዋረደ እንዲህ አይነት ክርስቶስ አለ። እንዲህ አይነት ኢየሱስ አለ። በጣም ብዙ እኮ ያልተረዳናቸው ነገሮች አሉ። እቺ ቤተክርስቲያን ይህንን ስም ታከብረዋለች። ልብስ ብላ ትጠራዋለች። ምግብ ብላ ትጠራዋለች። ኢየሱስን ሕይወት ብላ ትጠራዋለች። ኢየሱስን ብርሃን ብላ ትጠራዋለች። ኢየሱስን እውነት ብላ ትጠራዋለች። ኢየሱስን እውነት ነው። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች ቅድምም እንዳልኳችሁ እመቤታችን የሚሳደቡ ሰዎች ክርስቶስን ከመስደብ ወደ ኋላ አይሉም። የእመቤታችንን ስዕል የሚቀዱ ሰዎች የኢየሱስ ክርስቶስን ምስል ወይም ስዕል ደግሞ ክል ለመቅደድ ወደ ኋላ አይሉም። ምክንያቱም እናትን ከልጅ ልጅን ከእናት ለይቶ ማየት አይቻልምና፣ ለምሳሌ የአንድን ሰው እናት ስዕል ቢቀደድ ልጁ ዝም አይልም፣ የልጁ ስዕል ቢቀደድ ደግሞ እናትየው ዝም አትልምና፣ የተወደዳቸው የእግዚአብሔር ቤተሰቦች ቅዱሳንን በዚህ መሳደቡ አላግባብ እንደሆነ ኢየሱስ ክርስቶስን ደግሞ ቅዱስ ቤተ ክርስቲያን በሰዓታቱም በተለያዩ ምስጋና ሁላ እንደምጠራው ነው መምህራችን ያስተማሩ ማለት ነው። የተደዳች እግዚአብሔር ቤተሰቦች የተማማርነውን ነውን እግዚአብሔር አምላክ በዝነ ልቦናችን ያሳድርብን። ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። ብፁዕ አባታችን አቡነ አብርሃም የምሥራቅ ጎጃም ሀገረ ስብከት ሊቀ ጳጳስ እጅግ በጣም ተቆጥተው ተናግረዋል። ምንድን ነው ያስቆጣቸው? ለምን ተናገሩ የሚለውን እስቲ በጋር እንከታተል። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቷን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል፣ የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም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 እንግዲህ እውነት ነው እንዴት ሰው ሀያ አራት ሰዓት እመቤታችን እየተሳደበ በዚህን ታል ስዕሏን ይቀዳል የተወደዳቸው እግዚአብሔር ቤተሰቦች እመቤታችን የሚጠላ ሰው እንዴት ልጇን ኢየሱስ ክርስቶስን ይወዳል ኢየሱስ ክርስቶስን እወደዋለሁ የሚል እንዴት እመቤታችን ያቃልላል እግዚአብሔር ለሁላችንም ልቦናቸው ይስጣቸው እንግዲህ ብፁዕ አባታችን አጥብቀው ነው ያሳሰቡት የሃይማኖት አባቶችም ሁሉም ምእመናን ነቅተው ይህንን ጉዳይ እንዲከታተሉ ነው መልእክት ያስተላለፉት የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ይህንን አስመልክቶ ደግሞ አንድ ሙስሊም ወንድማችን ያስተላለፈው መልእክት አለ። የእመቤታችን ምስል ሊቀደድ አይገባም ይለናል። እስቲ በጋራ ሆነን እንከታተል። እኔ የእስልምና እምነት ተከታይ ነኝ። በየትኛውም መልኩ የማርያምን ፎቶ መቅደድ በህግ የተፈቀደም አይሆንም ወይም መብትም ሊሆን አይችልም ማለት ነው። የኦርቶዶክስ እምነት ተከታይ ወንድም እህቶቻችን ያ ፎቶ የወላዲት አምላክ ማርያም መሆኑን ያምናሉ ማለት ነው። እነሱ ደግሞ ለማርያም ያላቸው ቦታ ምን ታል እንደሆነ ያው እናውቀዋለን ማለት ነው። ስለዚህ አሁን የተነካው የተቀደደው ወረቀት ሳይሆን እምነታቸው ነው የተነካው ማለት ነው። ለምሳሌ በኪስህ ያለውን ገንዘብ ወረቀት ነው ብለህ እስቲ ቅደደው፣ ቅደድና አሳየን። አትቀደውም። ለምን ዋጋ እንዳለው ስለምታውቅ። ማርያም ደግሞ ከገንዘብም በላይ ነች ማለት ነው። ከዛ ውጪ የኢትዮጵያ ባንዲራ እስቲ አውጣና ቅደደው፣ ወይንም አቃጥለው በሜዳ ላይ ወንጀል ነው፣ ትታሰራለህ። ጨርቅ ዋናው ባንዲራው ጨርቅ ላይ ያለ ቢሆንም ግን ባንዲራው መስዋዕት የተከፈለለት ስንት ደምና አጥንት የተከሰከሰበት ባንዲራ ስለሆነ እናከብረዋለን ማለት ነው። እና ባንዲራው ጨርቅ ነው ግን መቅደድ አትችልም ዛሬም ነገ ማለት ነው። ማርያም ደግሞ ከባንዲራውም በላይ ነች ማለት ነው። እሺ፣ ወንድማችን እንግዲህ ይሄ ሙስሊም ስለ ኢየሱስ ክርስቶስ ምንም እውቀትና ግንዛቤ የሌለው ሰው ነው ብለን ነው የምናስበው። ነገር ግን በዚህ ታህል ስለ እመቤታችን ክብር ከተናገረ እግዚአብሔር ያክብርልን። እግዚአብሔር ባለበት እመቤታችን ቅድስት ድንግል ማርያም ትጠብቅልን እላለ። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ የእመቤታችንን ኢየሱስ ክርስቶስን እንወደዋለን፣ እመቤታችንን ግን እንጠላለን እንደማለት ነው። እንግዲህ እሷን ስልን መቅደድ ማለት ነው። ይህ ደግሞ የመጨረሻ ክፉ ዘመን መሆኑን የምናረጋግጥበት ነው። የተወደዳቸው እግዚአብሔር ቤተሰቦች በጣም አሳዛኝ ሁኔታ ላይ ነው ያለ። ነው እንግዲህ የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔር ለሁሉም አስተዋይ ልቦና ይስጠው እንላለን። እንግዲህ ይህንን ደጋግሜ የማቀርብላችሁ ለምንድን ነው? በቅርብ ጊዜ የእመቤታችን ምስለ ፍቅር ወልዳ ስዕላ መቀደዱን አስመልክቶ ሁላችን በልባችን ማዘናችን ለመግለጽ ታህል ነው። የተደዳቸው እግዚአብሔር ቤተሰቦች እንግዲህ ከሰሞኑን ነጋሽን እገልሃለሁ ሲል የነበረው ወታደር አለ። እስቲ ይህን እገልሃለሁ ያለው ሰውዬ ይቅርታ ጠይቋል። ይቅርታ ጠይቆ መሬት ላይ ሁላ እስከመውደቅ ድረስ ደርሷል። ነገር ግን መጀመሪያ የተናገረውን ቃል አንድ ጊዜ አብረን እንመልከትና ከዛ ቀጥለን ደግሞ ይቅርታውን እናያለን። ለዚህ ብላቴና ወይም ለዚህ ግለሰብ ሽር እያደረጋችሁ በፍጥነት አደርስ ወዳት ወንድሜ፣ በዓይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገር፣ ትልቅ ችግር ውስጥ ነው፣ ትልቅ ችግር ውስጥ ነው ያለው። ስለዚህ ፋንጅ ወረዳ ላይነት። ያልኩ ነው። ፋንጅ ወረዳ ላይ ሆነ ፋንጁ አልፈነዳም ማለት ፋንጁ አይፈነዳም ማለት አይደለም። ፋንጅ ንፈናዳበት ንሞላበት የራሱ የሆነ ደቂቃ ሰዓት አለው። ስለዚህ ፋንጅ ከፈነዳ ምን ይሆናል? መተኪያ የሌላትን ህይወትን ያቅርፋል። እግዚአብሔር የተመሰገነ ይሆን። ኢየሱስ ጌታ ነው። ዛሬ በአንድ ሪስ ወደ እናንተ መጥቻሃል። ነው የዛሬ ዛሬ የመልእክቴ ዋና ሪስ ይበቃል ይላል። በእግዚአብሔር ቃል ላይ ስናይ ኦሪት ዘዳግም ምዕራፍ ሁለት ቁጥር ሶስት ላይ እንደዚህ የምል ቃል አለ ይህን ተራራ መዞር ይበቃል፣ ወይም ይበቃችኋል የሚል ቃል አለ። ይህን የተናገረው ማን ነው? እግዚአብሔር ነው። ያ ዩኒፎርም እየለበሰ ግለሰብ ነጋሽ በራዳ የመጨረሻ ማስጠንቀቂያ ሲል በቲክቶክ ላይ እያላዘነ ይገኛል። እንገለዋለን፣ እናስገድለዋለን የሚል ነው። እንኳን ገዳዮቻችንን አሳወቅን። ግን በዩኒፎርም መምጣቱ ለምን አስፈለገ? የሀገር መከላከያ ዩኒፎርም የለበሰው ሰው ግለሰብ እያደነ መግደል ጀምሯል ወይስ ነገሩ ምንድን ነው የሚለው ነገር ጥያቄ እንዲፈጥርብኝ አድርጓል። ስለዚህ የማይወክላችሁ ከሆነ የሀገር መከላከያ ሰራዊት እንግዲህ ትልቅ ተቋም ነው። አንድ ግለሰብ ላይ ሳይሆን አንዲትን ሀገር ከቦ ራሱን መስዋዕት አድርጎ የኖረ የሚኖር ተቋም ነውና ይሄ ግለሰብ ከምን አንፃር ይህንን ማለት ቻለ? በሚያስገርም በሚያስደንቅ መልኩ ለነጋሽ ሚዲያ የመጨረሻ ማስጠንቀቂያ ነው የሚለውና ይሄ ግለሰብ እውነት እሱ እንደሚለው የመጨረሻ ማስጠንቀቂያ ነው። መከላከያ ዩኒፎርም የለበሰው ሰው እኔ ነጋሽ በዳዳን ይገለኛል። በዓለሙ ላይ በጽድቅ ልፈርድ አለው። ስለዚህ እርሱን ከሞት በማስነሳት ሁሉም አረጋግጧል። ከሞት የተነሳው ሌላ ከሞት የተነሳ ሰው የለም። ከሞት የተነሳ ፍጡራን የለም። ከሞት የተነሳ ኢየሱስ ብቻ ነው። ዳዊት ሞተ በዛው፣ ቃል አብርሃም ይስያ፣ ያዕቆብ ነኝ የእምነት አባት የተባሉ ሞቱ በዛው። ማርያም ሞተች በዛው ቀበች፣ አልተነሳቸው ሞቶ ሞት ድል አድርጎ በሶስተኛ ቀን የተነሳው ኢየሱስ ብቻ ነው። ኢየሱስ ተባረከ። እሺ እንግዲህ የተወደዳቸው እግዚአብሔር ቤተሰቦች ይህ ሰው በዚህን ታህል ተናግረው ነበረ። ነጋሽን በወቅቱ የሚሰማውን ስሜት እገልሃለሁ የሚለውን ነገር መልስ ሰጥቶበት ነበረ። ቀጣይስ ደግሞ በዚህ ወቅት በዚህ ሳምንት ደግሞ ምን እያለ ነው፣ ምን እየተናገረ ነው የሚለውን ነጋሽ ደግሞ ከዛ አስቀጥሎ ምን አለ የሚለውን በጋራ እንከታተል። የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይቅርታ፣ ይቅርታ፣ ይቅርታ። ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። እንግዲህ አንድ የሀገር መከላከያ ደግሞ ወይም አንድ ወታደር ሀገርን ይጠብቃል ተብሎ የሚታሰብ ሰው በዚህን ታህል ሜዳ ላይ ወድቆ ከመንፈራፈር ይልቅ አስቀድሞ ማሰብ ይገባው ነበረ። የሚናገረው ነገር የሚያደርገው ነገር ይህ ሰው ሚሊተሪ ለባሽ ሀገር የሚጠብቅ ሰው ሆኖ እያለ እንዴት የዚህን ታህል መጀመሪያስ ድፍረት አግኝቶ ለመናገር ቻለ የሚለው አጠያያቂ ነገር ነበር። ነገር ግን ይቅርታ ብሏል። ይቅርታ ደግሞ ሲል ወንድማችን ነጋሽ ምን አለው? ይቅርታህን አልፈልግም በሕግ እፋረድሃለሁ ነው ያለው ወይስ ምንድን ነው ያለው? እግዚአብሔር ቤተሰቦች፣ ክርስትና ለትሕትናም ለሁሉም ነገር ክብር፣ ፍቅር፣ ትሕትና ያላት ቤት ነችና፣ እስቲ ወንድማችን ነጋሽ ደግሞ ያለውን እንከታተለው። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ስወጣ ለይቅርታ ተዘርግቶ አየሁት። ወንድሜ፣ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ፣ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋህዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰ ማስተር ጸጋይ፣ ወደፊትም ቢሆን ከእንዲ ያለ ሁኔታ ድንግል ማርያም ትጠብቅ። እንግዲህ ክርስትና ማለት ይሄ ነው። አስቀድሞ አስቦ መናገር የተናገሩትን ደግሞ በተግባር ማዋል ማለት ነው። ስለዚህ ወንድማችን ነጋሽ መጀመሪያም አልፈራም፣ በኋላም ደግሞ ይቅርታም ደግሞ ሲል ጥፋተኛ ነኝ ያለው አካል ደግሞ አገር ጠብቃሉ ያለው ሰው መሬት ላይ የዚንታል ተዘሮ ይቅርታ ሲል የቅዱስ ቤተክርስቲያን ልጆች የፍቅር ልጆች የትትና ልጆች ነንና ይቅርታን መቀበል ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ነውና የማልኮስን ጆሮ እንኳን በቆረጠበት ጊዜ ሰይፍን ወደ ሰገባው መልስ ብሎ የፍቅርን ቃል ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረው። እንግዲህ ወንድማችን ነጋሽ ፍቅርን ትህትናም ደግሞ አስተምሯል። ለመናፍቃኑ ወይም ደግሞ ለዚህ ለካሓዲ ሰው ማለት ነው እግዚአብሔር ልቦና የስጠው ወደ ቅድስት ሃይማኖት ወደ ተዋሕዶ ይመልሰው እንላለን። የተወደዳችሁ እግዚአብሔር ቤተሰቦች ይህንን የዩቱብ ቻናል ሰብስክራይብ ላይክ ሼር ማድረጋችሁን አትርሱ። በቀጣይ ደግሞ የምንመለከተው ብፁዕ አቡነሩ ፋይል የመቤታችንን ስዕል አድኑ የቀደደችው ልጅ አስመልክቶ የተናገሩት ኃይለኛ ንግግር አለ። ይህንንም መልእክት ደግሞ ያስተላለፉት በመስቀል ደመራ በጋምቤላ ክብረ በዓል ላይ ነው። አብረን በጋራ ትምህርቱ እንከታተላቸው። ድንግል ማርያም ኢትዮጵያ አስራት ሀገሯ ናት። እሷን ያከበረ ይከበራል። እሷን እየናቁ ስዕሏን መገንጠል ግን ትርፉ ቅስፈት ነው። ስዕላ አድኗ መድኃኒት ነው። ሉቃስ ነው የሳላት። በስዕሏ ተማጸኑ፣ በስዕሏ ለምኑ። ድንግል ማርያም እናታችን ናት። ኢትዮጵያን ለማተረማመስ በሃይማኖት መነሳት አይቻልም። ስለዚህ ኢትዮጵያ በብሔር ብሔረሰቦች በሃይማኖት እኩልነት ምታምናት የድንግል ማርያምን ስዕል ግን መቀደድ ማለት ከእግዚአብሔር ጋር መጣላትና መቅሰፍት በላስ ላይ ማውረድ ስለሆነ ዛሬም ነገም ድንግል ማርያም የፍጡራን እመቤት የፈጣሪ እናት ናት እናከብራታለን እንወዳታለን እንማፀናታለን እናታችን ናት አስራት ሀገሯ ኢትዮጵያ ነው ስለዚህ የእግዚአብሔር ልጆች ተፈቃቀሩ እንግዲህ ለብፁ አባታችን ረድኤት በረከታቸው ቡራኪያቸው ይደርብን ስለ መቤታችን ፍቅር በኢትዮጵያውያን ልብ ውስጥ እንዲያድር ነው ብፁዕ አባታችን መልእክት ያስተላለፉት። ስዕል መቅደዱ የእመቤታችንን ጥላቻ በልቦና ውስጥ ማሳደሩ አላግባብ እንደሆነ ብፁዕ አባታችን አቡነ ሩፋይል አስተምረዋል። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ብፁዓን አባቶቻችን በአሁኑ ሰዓት ቁርጠኛ መልእክታቸውን እያስተላለፉ ይገኛሉ። ከዚህ በማስቀጠል የሊቃውንቱን ትምህርት የእመቤታችንን ስዕል ከመቅደድ አንጻር ምን ይላሉ? አብረን በጋራ እዚህ ፍሬም ውስጥ አድርጊያት አመልካት ነበር፣ ይህን ነው ሳመልክ የኖርኩት ስትል አላዋቂነቷን ተረድተናል። እናቴን አክብሬ ነው እቺ ስዕልም አልሰባብራት። በእናቱ ላይ እንዲህ የሚነሱትን ክርስቶስ ዝም የሚል ይመስላችኋል? አክቱ ብል መብቴ ነው። እዚህ ላይ ዝም ያራበታል። እዚህ ላይ ስዕል የሚናገሩ ሰዎች እነሱ የማን ስዕል ናቸው? ስዕል አታምልኩም እንጻ ልጅ ነው ቤት መታ ይቀደደች በእጃችን የሳልነውን ስዕል ካመለክንማ ክርስት ነው ምለይ ነው። በዛ በስዕል ውስጥ እመቤታችንን በረዴት እናገኛታለን ብለን ስዕል የሚያመልክ የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሰው የለም። አያችሁ ተጨመዳችኋል። ለዚህ ሰገደ ለእመቤታችን ለቅድስት ድንግል ማርያም የምሰግደው ከወንጌላዊው ያገኘሁት እኮ ነው። ከቅዱስ ሉቃስ ስዕል የሚያድን ከሆነ ለምን አያድንም ራሱን የሚል ጥያቄ አንስታ ልጅ ክርስቶስም ያን ሁሉ መከራት ሲፈጸሙበት ምንድን ያላቸው አባት ወይ የሚያደርጉት አያውቁምና ይቀርበላቸው። እንዲሁም የእመቤታችንን ትዕግስት የምንረደው በዚህ ነው። እስቲ አጥፋኝ ትል ነበረ። ይሄ እኮ እግዚአብሔርን ማነሳሳት እኮ ነው። ግደለኝ አጥፋኝ ማለት እኮ ነው። ቀደም አድርጎ እግዚአብሔር ለድነት ዓለም መቤታችን አዘጋጅቶ ነው የሰው ልጅ ሁሉ የፈጠረው። ሰው በመጀመሪያ እኮ ስዕለ እግዚአብሔር ነው። ስዕልን መንቀፍ እንዲሳሉ ያዘዛቸውን እግዚአብሔርን መንቀፍን። ለሚያምኑበት ነው የሚያድኑት። ለማያምኑ ተዋይድኗቸው አይረዷቸው። ሃይማኖት በግፊት የሚረዱት ነገር አይደለም። በትምህርት የሚያውቁት ጉዳይ ነው። እንደው እግዚአብሔር ኃጢያት ሰርተ ዝም ሲለ ሲታገስህ የወደደልህ ይመስልሃል? እግዚአብሔር ያከበራተኛ እናከብራታለን። አሁን እናከብራታለን። ሰው የሚወዳቸውን የእናት አባቱን ፎቶግራፍ በፍሬ ማሰርቱ ፈቅሎ እናት አባቱን ያስብበት የለ፣ ፍቅሩን ይገልጽበት የለ። እኛም ወዳጆቻችን፣ ቅዱሳንን የሞተልንን ክርስቶስን የአምላክ እናት ድንግል ማርያምን ተስለው ለማስተማር ረዴት በረከት ለማግኘት በፍላቸው ፊት ቆመን ለመጸለይ ላይ ለመማጸን ሥርዓተ አምልኳችን ላይ ስዕላትን ለአገልግሎት እንጠቀምባቸዋለን። ልጅቷ ካለማወቅ እንዳደረገችው ከሐሳቧ ተረርተ ነው በዚህ አንደበቷ በቷ የእመቤታችን ማዳን ትመሰክርበታለን ብዬ ተስፋ እናደርጋለን። ክብርሽ ያልገባቸው የተደናገሩ ልባቸው ታውሮ ሺህ ነገር ቢያወሩ፣ እኔስ እልሻለው ሁሌም እመቤቴ፣ የክርስቶስ እናት ለምኔም ነሽ እናቴ። ይቅር ይበላቸው፣ ልጅሽ ይማራቸው፣ በማስተዋል ጸጋ ይብራ ልቦናቸው። ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ለሊቃውንት አባቶቻችን ለወንድማችንም እግዚአብሔር አምላክ ቃልት ያሰማልን። እንግዲህ ሊቃውንት አባቶቻችን ያስተላለፉት ብዙ መልእክት አለ። አንደኛ ከንግግሯ ይህንን ስዕል ሳመልክ ነው የኖርኩት ማለቱ ስዕል እንደማይመለክ ነው አባቶቻችን መልእክት ያስተላለፉት። በማስቀጠልም ደግሞ ስለ ስለ ቅዱሳን ክብር ሁላ በስፋት ያስተማሩት የተወደዳቸው እግዚአብሔር ቤተሰቦች፣ በመቀጠል ደግሞ የእመቤታችንን ፍቅር በአንድ በቱ የገለጸልን ወንድማችን አለ ረጅም እድሜ ከጤና ጋር ያድልልን አለ። የተወደዳቸው እግዚአብሔር ቤተሰቦች እንግዲህ ይህንን የቤተ ተዋህዶ ዩቱብ ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋቸው እንድትከታተሉ በእግዚአብሔር ስም ጠይቃቸዋለሁ። የተወደዳቸው እግዚአብሔር ቤተሰቦች የእመቤታችን ጣዕሟ፣ ፍቅሯ፣ ረድኤቷን፣ በረከቷን፣ አማላጅነቷን በሁላችን ላይ ያሳድርብን። ስለነበረን ጊዜና ቆይታ ሁሉ እግዚአብሔር አምላካችን የተመሰገነ ይሁን። ወስባል እግዚአብሔር ይቆየን። አሜን